መንፈስ ቅዱስ አህዱ አምላክ። እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት። በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ለዚህ ቀን ያበቃን አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ለቃለ ረደት ለሥጋ እርገት ምክንያት የሆነች የባህሪያችን መመኪያ እመ አምላክ ወላዲተ አምላክ የነቢያት ትንቢት የሐዋርያት ስብከት የሰማዕታት እናት የጻድቃን እመቤት የደናግል የመነኮሳት መመኪያ የሁላችን ተስፋ ባህሪያችን በጎሰቆለበት ወራት ያልጎሰቆለ ባህሪ ይዛ በመገኘት አምላክን በህቱም ድንግልና ጸንሳ በእቱም ድንግልና የወለደች የባህሪያችን መመኪያ ወላዲ ተቃል ድንግል ማርያም ምስጋና ይግባት። በጸና ሃይማኖት በቅዱሳን የጸኑ ቅዱሳን አባቶቻችን፣ ቅዱሳት እናቶቻችን ሁሉ ክብርና ምስጋና ይድረሳቸው። እናንተም እንዲገባችሁ በቅድሚያ ክቡር መምህራችን መጋቤ ብሉይ መምህር ሐዋስ ሽፈራው የዚህ ታላቅ ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ ክቡር አባታችን፣ አቦ መነኮሳት፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት በዚህ የምሕረት አደባባይ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች በአምላካችን ፍጹም ሰላም እንደምንሰነበታችሁ እንደምን አላችሁ? እንኳን አደረሳችሁ። አብይ ጾም ደርሰን እየጾም እንድናመልከው እግዚአብሔር ፈቅዶልናልና ጾሙን ከጀመረ ደግሞ ዛሬ አምስተኛ ቀን ስለሆነ ለዚህ ቀን ያበቃን አምላካችን የተመሰገነ ይሁን። የዛሬ ሁለት ሳምንት በነበረን የትምህርት መርሃ ግብር አዲስ ትምህርት ጀምረን ነበረ፣ ፍትሐ ነገሥት የሚል እግዚአብሔር በረዳን መጠን አንድ ሳምንት እያረፍ በሁለት ሳምንት አንድ ጊዜ በተመረጡ የፍትሐ ነገሥት አንቀጾች የቤተ ክርስቲያንን ስርዓት እንማማራለን። ይሄ ስርዓት ከብሉይ ኪዳን፣ ከአዲስ ኪዳን፣ ከሊቃውንት መጻሕፍት፣ ከአበው መነኮሳት እና አባቶቻችን በየጊዜው ከወሳኔ ከወሰኗቸው መንፈሳውያት ውሳኔዎች እና ዓለም አቀፍ ጉባያት የሚቀዱ የስርዓት ትምህርቶች ናቸው፣ እንማማራቸው ማለት ነው። በተለይ ማዕከል የምናደርገው ደግሞ በ325 ዓመተ ምሕረት አሬዎስ የሚባለውን መናፍቅ ለመርታት ኒቅያ በምትባል ቦታ 318 ሊቃውን ተሰብስበው ቀኖና ሰርተዋል። በተለይ በዘመኑ የነበረው ንጉስ ቆስጠንጢኖስ ይባላልና በዚያ በጉባኤ የተገኙትን አባቶች ዜና ሕይወት ሰምቶ ልቡ ስለተነካ ህይወት ማለት ምንኩስና ነው በቃ የእናንተን ህይወት ነው የምመርጠው ንግሥናዬን ትቼ ዙፋኔን ትቼ እናንተን ተከትዬ እሄዳለሁ ብሎ በእነሱ ህይወት ተማረከ ሲማረክ እግዚአብሔር ሰው የሚኖረው ሰው የሚኖረው እግዚአብሔር እንዳደለው ጸጋ ነው አይደለም እንዴ እግዚአብሔር እንዳደለው ጸጋ ስለሆነ ለኛ የሰጠው ጸጋ ይሄ ነው መጻሕፍትን በመተርጎም ስርዓትን በማጽናት ሃይማኖትን በመጠበቅ እንድንኖረው እግዚአብሔር ይህን ጸጋ ሰጥቷል። አንተ ደግሞ ዳኛ ሆነ ህዝብ እንድትመራ ንጉስ አርጎ የሾመ ማን ነው? እግዚአብሔር ነው። ስለዚህ ግን ድሃ እንዳትበድል፣ ፍርድ እንዳታጓድል፣ በዚህም እግዚአብሔር እንዳያዝንብህ በሰጠ ስልጣን የምትጸድቅበትና የምትከብርበት እንዲሆን ብለው ሀምሳ ሁለት አንቀጽ ያለው ፍትሐ ነገሥት የሚል የነገስታት ፍርድ ማለት ነው። ይህንን ደርሰው በዚህ ምራ ከዚህ ከወጣ እግዚአብሔር ያዝንብሃል። በዚህ ከመራህ ግን ትባረክበታለህ፣ ሀገርህም የምትመራው ሀገር ሰላም ይሆናል ብለው መዝሙር ሰባ አንድን መዝሙረ ዳዊት መዝሙር ሰባ አንድ ነቢዩ ዳዊት ለልጁ ለሰሎሞን የተናገረው ቃል ነው። እግዚኦ ኩነኔ ከሀቦ ለንጉስ ጽድቀ ከኒ ለወልደ ንጉስ፣ አቤቱ ለንጉስ ልጅ ፍርድን ስጠው የእውነት ፍርድን ድሃ እንዳይበድል ዳ እንዳያስለቅስ ፍርድ እንዳያጓድል ስጠው ብሎ ነቢዩ ዳዊት የተናገረው ነው። እየጸለዩ ደገሙለት አባቶቻችን። አበው እንደሚነግሩን ሰሎሞን በነገሠበት ዘመን ዘመኑ የሰላም ነበረ ይላል። የምን ነበረ? የሰላም ዘመን ነበረ። እና በጣም የሚያስደንቀው አንድም ክስ ያልነበረበት ዘመን ይላል። ክስ ያልነበረበት ከሳሽ ተከሳሽ ዳኛ ፊት የማይቀርብበት ሁሉ ሰላማዊ የነበረበት ዘመን ነበር ይላል። ይህ የሚሆነው አባቱ ዳዊት ስለጸለየለት ነው። አቤቱ ቅን ፍርድን ስጠው ብሎ ራሱም አቤቱ ጥበብና ማስተዋልን ምን በል ስጠይ ብሎ ስለለመነ እግዚአብሔር ዘመኑን የሰላም ዘመን አድርጎለታል። ዘመንን ሰላም የሚያደርገው ማን ነው? የእኛንም ዘመን በቸርነቱ ሰላም ያድርግልን በቃም ይበለን። ስለዚህ እነሱም እግዚኦ ኮነኔ ይህንን ደግሞ ፍርዱን አቅናለት አብያተ ክርስቲያናትን የሚያስፋፋ መጻሕፍትን የሚያጽፍ አድርገው ብለው ጸልየውለት ሄዱ። ስለዚህ ቤተ ክርስቲያናችን ያንን ሕግ ይዛ ጠብቃ እስከ ቅርብ ዘመን ድረስ ሀገሪቱም ሕግ እንዲኖራት በዚያ ሕግ እንድትመራ አድርጋለች። ስለዚህ በተለይ አሁን ያለው ለዘመናዊ ሕግ መነሻ በመሆን ያገለገለ ሕግ ነው። አንቀጹ አምሳ ሁለት አንቀጽ ነው። ፍትሐ ነገሥት ባለፈው ላልነበራችሁ ነው። እነዚህ ነጥቦች ማነሳው ስንት አንቀጽ አልኳችሁ? አምሳ ሁለት ነው። ሀያ ሁለቱ መንፈሳዊ ነገር ነው የሚመለከተው። በእግዚአብሔር ያመኑ ክርስቲያኖች ቤተ ክርስቲያን ውስጥ ሲኖሩ ምን ምን አይነት ስርዓት ሊያደርጉ ይገባል የሚለውን የሚናገር ነው። ሰላሳው አንቀጽ ደግሞ በአለማውያን ኗኗር፣ ፍርድ ፍትህን የተመለከተ ለምሳሌ ውርስን እና የመሳሰሉትን ሞትን የተመለከተ እነዚህን ጉዳዮች ይዳስሳል። ስለዚህ ከዚያም ከዚያም የተመረጡና በዚህ ወቅት ለእናንተ ያስፈልጋሉ ብለን የምናስባቸውን እንማማራለን። ስለዚህ አምላካችን ምስጢሩን ይግለጥልን። ባለፈው ሳምንት አንቀጽ አንድ ወይም ምዕራፍ አንድ እንጀምረን ነበር። ምዕራፍ አንድ ስለ ቤተ ክርስቲያን ነው የሚናገር ምዕመናን ስለ ቤተ ክርስቲያን በደሙ ስለመሰረታት ታስታውሱ እንደሆነ ቤተ ክርስቲያን በዋናነት ሶስት ትርጉም አለው ብለን ነበር ሳምንት ዕለት። ይሄ የተሰበሰበው ጉባኤ ቤተ ክርስቲያን ይባላል። በስሜ ሁለትም ሶስትም ሆናችሁ ብትሰበስቡ እኔ በመካከላችሁ ምን ይላል? እገኛለሁ ባለው አምላካዊ ቃል መሰረት ጉባኤ ስንሰራ በስሙ እግዚአብሔር በመካከላችን ይገለጣል። ያ ጉባኤ ቤተ ክርስቲያን ይባላል። የሐዋርያ ስራ ምዕራፍ ስምንት ላይ እንደተጻፈው በኢየሩሳሌም ባለችው ቤተ ክርስቲያን ዘንድ ስደት ሆነ ይላል። በየት ባለችው? በኢየሩሳሌም ባለችው ቤተ ክርስቲያን ስደት ሆነ ማለት ህንፃው ተነቅሎ ሄደ ማለት አይደለም፣ ጉባኤው ተበተነ ማለት ነው። በክርስቶስ ስም አምኖ የተሰበሰበ ጉባኤ እግዚአብሔር ከመበተን ይጠብቅል። በሞተ እስጢፋኖስ ምክንያት በክርስቶስ ያመኑ ክርስቲያኖች ተበትነዋል በየሀገሩ እና ምን ተባለ? ስደት ሆነ ተባለ። አንደኛው ያ ነው። ሁለተኛው እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። ለምን? የእግዚአብሔር ማደሪያ እንድንሆን የተጠራ ነው። ምን ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ? እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ኃጢአት የሚሰራ ሰው የእግዚአብሔርን መቅደስ ያፈርሳል ይላል። የእኛ ሰውነት የማን መቅደስ ነው? የእግዚአብሔር። እስኪ የእግዚአብሔር በሉ። የእግዚአብሔር መቅደስ ነው። ስለዚህ አንዱ ይሄ ነው ማለት ነው። ሶስተኛው እና የመጨረሻው አምልኮተ እግዚአብሔር የምንፈጽምበት ሥጋው የሚቆረስበት ደሙ የሚቀዳበት ህንፃው እሱ ቤተክርስቲያን ይባላል፣ የታወቀ ነው። ስለዚህ ስለ ቤተክርስቲያን ስለ ህንፃው፣ ስለ ጉባኤው፣ ስለእያንዳንዳችን ህይወት አባቶቻችን ያስቀመጡት ስርዓት ነው። አንቀጽ አንድ ማለት ነው። አንቀጽ ስንት በእንተ ቤተክርስቲያን ይላል፣ ስለ ቤተክርስቲያን የመጀመሪያው ሲጀምር የሚለው ምንድነው? ቤተ ክርስቲያንን እንድናከብራት በቤተ ክርስቲያን ዋዛ ፈዛዛ፣ አለማዊ ነገር፣ ሳቅ፣ ደስታ ማለትም ቧልት የሆነ ነገር ማለት ነው፣ ምድራዊ የሆነ ነገር ሊያደርጉ አይገባም ይላል። ሰምታችሁኛል? ሳቅ ጨዋታ፣ እዚህ ተሰብስቦ ሰው ቤተ ክርስቲያን የሚመጣበት አላማ ለሳቅ አይደለም። ባለፈውም ሳምንት እንዳነሳ ነው ይህ ቦታ ማለት አምላካችን በደሙ ምዕመናንን የመሰረተበት ቦታ ደሙን አፍስሷል። ይሄ ቤተክርስቲያን የተሰራው እርሱ ባወቀ የጌታ ደም በነጠበበት ቦታ ነው የተሰራው። ይሄን እግዚአብሔር ያውቃል። እርሱ ባወቀ ሰዎችን አነሳስቶ ህንፃ ቤተክርስቲያን እዚህ ቦታ እንዲተከል ያደርጋል። ስለዚህ በዚህ ምክንያት ቦታው ደሞ የነጠበበት ነው። ዋጋ የተከፈለበት ነው። ቅዱሳን መላእክት ያሉበት ነው። ግውሳን የሚባሉ የተሰወሩ ቅዱሳን በቤተ ክርስቲያን አይጠፉ። ስለዚህ በዚህ ምክንያት ዋዛ ፈዛዛ፣ ቀልድና ቧልት፣ ዓለማዊና ስጋዊ ነገር ምዕመናን በቤተ ክርስቲያን ተሰብስበው ሊያደርጉ አይገባም ብለው ነው የሰሩ። ለምን ብለው ከጠየቁ ቤቴ የጸሎት ቤት ይባላል። የምን ቤት ይባላል? ይሄ ቤት የጸሎት እንጂ የሳቅ የቧልት የቀልድ ዓለማዊ ነገር የምንሰራበት አይደለም። ይህን በማድረጋቸው ምክንያት የተጎዱ በጣም ብዙዎች አሉ። በመጽሐፍ እንኳን ይቺ አማናዊቷ ቤተ ክርስቲያን ቀርቶ በብሉይ ኪዳን ምሳሌ የነበረችው በብሉይ ኪዳን ምሳሌ የነበረችው ቤተ ክርስቲያን ላይ የማይገባ ነገር ያደረጉ ሰዎች ተቀስፈው ሙተዋል። በሙሴ ዘመን በደብተራ ድንኳኑ አጠገብ ኃጢአት የሰሩ ክስቢና ዘንበሪ የሚባሉ አንድ ወንድና አንዲት ሴት ተቀስፈው ሙተዋል። በሊቀ ካህኑ አማካኝነት በጦር ተወግተው ሙተዋል። በዚህም እግዚአብሔር ደስ እንዳለው በመጽሐፍ ተነግሯል። ሕጉ ሲጠበቅለት ደስ ስለሚለው ማለት ነው እግዚአብሔር። እና እንዴት ተደርጓል? በካህኑ በኤሊም ዘመን በቤተ መቅደስ የሚበራውን መብራት በማጥፋታቸው ሊቀ ካህኑ የሚበላውን መስዋዕት ለሱ የሚሆነውን ድርሻ በመብላታቸው እና ቤተክርስቲያንን መቃጣሪያ በማድረጋቸው ምክንያት ይላል። ታቦተ ጽዮን ተማረከች። እነሱን በጦርነት ሞቶ አባታቸው ሞተ። ቤተክርስቲያንን ምን በማድረጋቸው ምክንያት በሰው ላይ ጉዳት ለማድረስ ቤተክርስቲያን የመዶለቻ ቦታ አይደለችም። ከቃሉ ነገር ናችሁ። ማን እየሰማችሁ ነው? ቤተክርስቲያን የሆነን ሰው ለመጉዳት በጸናው ለመናገር ነው እንጂ ክርስቲያን በሌላም ቦታ ሰው የሚጎዳ ነገር ለማድረግ ለመድለት አይቀመጥም። ሁለት ለመናገር ይህን አያደርግም። ይልቁን ቤተ ክርስቲያን ግን እገሌን እንዴት እንጉዳው፣ እገሌትን እንዴት እናደርጋት ንጉዳ ተብሎ ግን አጀንዳ አይያዝም። ይህን ያደረጉ አይሁድ ናቸው። እኛ ደግሞ ቁጥራችን ከአይሁድ አይደለም፣ ክርስቲያኖች ነን። ስለዚህ ይህንን ያደርጉ ነበር መቃጠሪያ። አሁን ሰው እዚህ መጥቶ ይማራል እንጂ እዚህ ሴትና ወንድ ለመቃጠሪያ ብቻ ይሄንን ቤተክርስቲያን መጠቀም አይገባም። ማንና ማን ስለተጎዱ አፍኔንና ፊናስ ቤተ መቅደሱን መቃጠሪያ ያደረጉት ይላል። ቤተ መቅደስ ሊሳለሙ የሚመጡትን ሴቶች ማነጋገሪያ የሚያናግሯቸው መንፈሳዊ ነገር አይደለም፣ ስጋዊ ነው። ስለዚህ እዚህ የምንመጣው ልንጸልይ ልናመሰግን፣ በፍርሃትና በመንቀጥቀጥ አምልኮ ልንፈጽም ነው እንጂ የማይገባ ነገር ልናደርግ አይገባም፣ የሚል ስርዓት ሰርተውልናል። ለምን ቤቱ የምን ቤት ስለሆነ? የጸሎት ስለሆነ። ስለዚህ እዚህ ባገኘ ነው አጋጣሚ ሁሉ ጸሎት ማድረስ ይኖርብናል ማለት ነው። የመጀመሪያው ከዚሁ ጋር ተያይዞ ዋዛ ፈዛዛ ነገርንስ በጸናው ለመናገር ነው እንጂ በሌላም ቦታ ክርስቲያን የተሰጠው ዘመን በምክንያት ነው፣ እንደምታውቁት ምዕመናን ይሄን አመት እግዚአብሔር የሰጠን በምክንያት ነው፣ አይደለም ነው፣ እንዲሁ ዝም ብሎ በከንቱ አይደለም የሰጠን። ይጠቀሙ ይጠቀሙበት ባይጠቀሙ ይተውት ብሎ አይደለም። በዚህ አመት ንሳ ይገቡበታል ብሎ የሰጠን ነው። ስለዚህ ያንዳንዱ ክርስቲያን ጊዜ በጣም ውድ ነው፣ በጣም ውድ ነው። ዋዛ ፈዛዛ አይሰራበትም ማለት ነው። እና ይሄን የምናደርገው እግዚአብሔር የሰጠን እድሜ እርሱ ለሰጠን ዓላማ መዋል ስላለበት ነው የሚል አንስተናል። ከዚሁ ጋር ተያይዞ በቤተ ክርስቲያን ምዕመናን ተሰብስቦ ሲጸልዩ ድምፃቸውን ጮክ ብለው የሕብረት ጸሎት ከሆነ ጮክ ብለው መጸለይ ይችላል። የሕብረት ከሆነ አሁን በጉባኤ ቅድም ምላ ጸሎት ስናደርስ አባታችን ሆይ ስንል ድምፃችን ምን ብለን ነው? ጎላ አድርገን ነው። ከዛ ውጭ ግን ሁሉም ሰው በየግሉ ጸሎት በሚያደርግበት ሰዓት የማህበር ጸሎት በማይደረግበት ጊዜ ግን እየጾሙ መጸለይ ሌላውን መረበሽ ነው። በዚያውም ላይ ከንቱ ውዳሴም ጭምር ነው። ቅድም ወንጌል ሲያነቡ ካህኑ ሰምታችኋቸው ከሆነ በየአደባባይ ቁመው ድምፃቸውን ዘለግ አድርገው አደባባዩ ላይ ረጅም ጸሎት የሚጸልዩ ጻፍት ፈሪሳውያን ነበሩ። ጌታ ወቅሷቸዋል። በምትጸልይበት ጊዜ ተሸሽገ በስውር የምትጸልዩን ጸሎት አይቶ በስውር የሚያየው አምላክ ዋጋህን ምን ይላል? ይሰጣል ብሎ አስተምሯል። ይሄንን ጌታ ስለዚህ እንዲህ እንድናደርግ ማለት ነው። በቤተክርስቲያንን ይህን እንድትይዙልኝ እፈልጋለሁ። ሶስት ቦታዎች አሉ በዋናነት ለልዩ ተልዕኮ የተዘጋጁ አንደኛው መካነ ትምህርት ይባላል። ምዕመናን መካነ ምን ንገሮኛ፣ መካነ ምን? መካነ ትምህርት። ሁለተኛው መካነ ተክሳጽ ይባላል። ሦስተኛው መካነ ምጽዋት ይባላል። ልብ በሉ እነዚህ ሁሉ ቦታ ቦታ አላቸው። አሁን ምጽዋት እዚህ ከሳፎርቶች በተቀመጡበት ቦታ አምጥተን እናስገባለን፣ ገባለን አደለ? ይሄንን እናደርጋለን። አሁን ወደዚህ አምጦ ወደ መድረኩ የሚባለው ያው እንድንበረታታ ሰው አንዱ አንዱን አይቶ በመንፈሳዊ ቅናት ወደ ምጽዋት ይወት እንዲመጣ ነው እንጂ፣ ይሄ መካነ ትምህርት ነው፣ የትምህርት ቦታ ነው ማለት ነው። ሌላ ደግሞ ካህናቱ ለብቻቸው አድርገው ንሳ ልጆቻቸውን የሚገስጹበትም መንገድ የሚያሳዩበትን ቦታ አለ። ስለዚህ አንዳንድ ሰው ባለማወቅ ሊሆን ይችላል። መካነ ትምህርት ላይ እዚህ ቁሞም ይጸልይ ይሰዋል። እዚህ ትምህርት እየሰጠ ፊት ለፊት ሰው ተቀምጦም እየተማረ ዳዊቱ ዘርግቶ ይጸልያል። ይህ ከንቱ ውዳሴ ያለበትና ቦታን አለማወቅ ነው። በዚያውም ላይ ሰው በለሆሳስ እየጸለየ ድምፅን ከፍ አድርጎ መጸለይ ከንቱ ውዳሴ አለበት። በዚያ ላይ ሌላውን መረበሽ፣ ህሊናው እንዲበተን ያደርገዋል። ያኛው ሰው የራሱን ጸሎት ትቶ እኛን ብቻ ይሰማል። ስለዚህ እንዲህ ማድረግ አይገባል። በዚያ ላይ በየአንዱ በየአምዱ አባቶች ዳዊት ይደግማሉ፣ እማናያቸውም ቅዱሳን አሉ። በዚህ ምክንያት ምንረብሸው አካል ስለሚኖር በግል ጸሎት ጊዜ ድምፃችንን ቀንሰን እንድንጸልይ ሥርዓት ተሠርቷል። ከቃሉ ጋር ናችሁ ክርስቲያኖች። ስለዚህ ጠብቀን እንድንጸልይ ማን ይርዳል? እግዚአብሔር ሁላችንንም ይርዳል። ምክንያቱም ሁልጊዜም ጊዜም ቢሆን መርሳት የሌለብን ነገር የምናደርገው ነገር ስለ እግዚአብሔር ብለን ነው። ስለማን ብለን? ስለ ሰው የሚደረግ ነገር ሁሉ ዋጋ የለውም። ምጽዋት ስለ ሰው፣ ጸሎት ስለ ሰው፣ መማር ቃለ እግዚአብሔር ስለ ሰው፣ መቁረብ ስለ ሰው፣ ንስሓ መግባት ስለ ሰው ከሆነ ዋጋ የለውም፣ ለዋጋ አያበቃም። ይህን ጌታ አስተምሯል። በምትጾሙበት ጊዜ እንደማን አትጠውልጉ እንደ ግብዞች። እነርሱ ሰው ጿሚዎች እንዲላቸው ምልክት ያሳያሉ። ፊታቸውን አጥቁረው ከንፈራቸውን አሳርረው ጥውልግ ብለው ይታያሉ። እናንተ ግን እንደዚህ አታድርጉ። እነሱ ግን ይላል ዋጋቸውን አግኝተዋል ይላል። ዋጋቸውን ምን ብለዋል? ዋጋቸው በሰማይ ገሃነም ነው፣ በምድር ከንቱ ውዳሴ ነው። የፈለጉት ይሄን ነበር። ሰው ጾመኞች እንዲላቸው ነበር የፈለጉ። ይሄን አገኙ። ይሄን ያገኘ ግን የሰማዩን ክብር አያገኝም። ይሄን ያጣ ሰው ክብሩን ያላወቀበት ደግሞ በሰማይ የተገለጠ ብሩ ክብር ይቆየዋል። እግዚአብሔር በቸርነቱ ለዛ ያቃነኛል። ስለዚህ ለሰው ተብሎ የሚደረግ ማናቸውም ነገር ዋጋ ያሰጥም። ለዚህ ነው አባቶቻችን የተክላ በህቁ አላ ዘምር በመጠን ከመይዘንጉ አሃው ወንድሞችህ፣ ህሊናቸው ተበትኖ ጸሎትና አገልግሎት እንዳያቋርጡ፣ በግል ጸሎት ጊዜ በመጠን አድርገ ድምፅህን ጸልይ፣ እግዚአብሔር ይሰማሃል። ማን ይሰማል? በመጽሐፍ ቅዱስ እንደተጻፈው ማለት በመጽሐፍ ሁለት ሰዎች በዚህ የታወቁ ናቸው። በዝምታ ጸሎት አንደኛዋ የሳሙኤል እናት ሃና ናት። የማንናት አው የሳሙኤል እና ከንፈሯ ይንቀሳቀሳል፣ እምትለው ግን ምን እንደሆነ አይሰማ። ታለቀሳለች፣ ግን እንባ ይታያል። ድምጿ ከንፈሯ ሲንቀሳቀስ ይታያል፣ ድምጿ አይሰማ፣ የምትናገረውን ቃል አይሰማ። እና ለሰው ምንም የማይገባ እና ካሙኤል እንደው ምን ነበር ያላል፣ ሰክረሽ ነው እዚህ መተሽ ምታለቹ? ሰክረሽ ነው፣ ሄጅና ተኝ- በእንቅልፍ ያልፈልሽ አላላት። እሷ ግን ዳ ያላቸው እኔ ሰከሬ አይደለም፣ ልቧ በሐዘን የተጎዳባት ሴት ነኝ ያለች። ልቧ በምን ስለዚህ ሐዘኔን ሳለ ሰው ሳይሰመው እርሱ እንዲሰማው እየተናገርኩ ነው። ሐዘኗ ምንድን ነው? ልጅ ማታት በዘመኑ ልጅ የሌለው ሰው በቃ በእኛ ዘመን ልክ አንዳንድ በሽታ እንደያዘው ሰው ያለ ማለት ነው። አንዳንድ በሽታ የያዘውን ሰው ሰው እንደማይቀርበውና እንደሚያገለው በዘመኑ ልጅ የሌላቸው ሰዎች አግ መገለል ይደረግባቸው ነበረ። ከበረከት ያጡ ናቸው እግዚአብሔር የረገማቸው ናቸው ተብሎ ይታሰብ ነበር። ግን እግዚአብሔር ያረገመው ቢሆን ልጅ ላይ ወልድ ይችላል። ጊዜው ገና ቢሆን የሚወልዱት ልጅ ሀገር ቤተክርስቲያን የሚጎዳ ወላጆቹን የሚጎዳ እግዚአብሔርን የሚያሳዝን ቢሆን ይቀርባቸውስ ብሎ እግዚአብሔር የሚያስቀርባቸው ግን ደጋግሰዎች አሉ። በወለዱት ልጅ ከሚያዝኑ እና ከሚጎዱ ብሎ ማለት ነው እና ይህም የሚሆንበት ምክንያት ስላለ፣ ዘመኑ ግን ያ ዘመን ነው። ስለዚህ እንደዚህ አይነት ሴት ነኝ አለችው። እግዚአብሔር ጸሎትሽን ይስማሽ ብሎ እርሱ አልሰማውም። ምን እንዳለች ሄደች። እንደሄደች ግን እግዚአብሔር ልጅ ሰጣት? አሁን ልጅ ስጠኝ ስትል አትሰማም። ግን ማን ይሰማታል? ክርስቲያኖች እንደዚህ ሆነው እንዲጸልዩ ነው የሚፈለገው ማለት ነው። እንዲሁ ከልባቸው ከእርሱ ጋር መገናኘት ሰው ቢሰማ ምንም ትርጉም የለውም። በከንቱ ውዳሴ ይቀራል። ሌላው ሙሴ ነው። እስራኤልን ከግብፅ ባርነት መርቶ ሲያወጣ ከፊት ለፊታቸው ባሕረ ኤርትራ ሲኖር ከኋላ ፈሮ ከነሰራዊቱ ሲመጣ ሙሴን እስራኤል ይጮሁበታል። እነሱ ሲጮሁ ይሰማል። ሙሴም ግን ይጮዋል። የእሱ ጮኸት አይሰማም። የእስራኤል ይሰማል። የእስራኤልን ሰው ይሰማዋል። የሙሴን ግን ማነው የሚሰማው? ለምን ካለችሁ በዝምታ ጎርጎሬዎስ ዘንዚናዙ ዘኑሲስ የሚባል አባት የዝምታ ጮኸት ይለዋል። የክርስቲያኖች ጮት እንደዚያ እንዲሆን ይሆን ነው። በዚህ ዘመንም ጮኸቱን እንትተን፣ በእያንዳንዱ ነገር ሐሳባችን ምን ገልጸው እንትተን፣ ልባችን ሰብስበ ዝም ብለን ከልባችን ጸልየን ቢሆን ኖሮ መከራው ያን አይረዝምም ነበር። ግን እግዚአብሔር እንዲሰማን አይመስልም። አካሄዳችን ምህላችን፣ ምኑ ለዜና አንዳንዱ ለዜና ሁሉ እያደረግነው ነው። እንዲሁ ምህላ አደረግ ዲብለን አስቀደስ እገልሊ የሚባሉ ሰው ቀደሱ ምናምን የሚል ዜና ሁሉ መስራት ጀምረናል። እንደዚህ አይደለም። የተጠራንበት አላማ ከእርሱ ጋር ግንኙነት እንዲኖረን ነው። በቸርነቱ እግዚአብሔር ለዚህ እንዲረዳን ቅዱስ ፈቃዱ ይሆንልን። ሌላኛው አባቶቻችን ምን ቤተ ክርስቲያንን በተመለከተ ያስቀመጡልን በማንኛውም ህንፃ ቤተ ክርስቲያን የምእመናንን ጸሎት ለማሳረግ እግዚአብሔርን ለማመስገን በምልጃቸውና በጥበቃቸው የሚረዱ ስድስት መቶ በቀን ስድስት መቶ ደግሞ በሌሊት ከቤተ ክርስቲያን ውስጥ መላእክት አይጠፉ። ስድስት መቶ በመጫል ጓጆ። አሁን በቀን ቤተ ክርስቲያንን የሚጠብቋት ስንት መላእክት አሉ? ስድስት መቶ ሌሊትስ? አያቱ በሰራዊተ መላእክት ተከባ ነው ምትሎ ምን ታቀው ቤተ ክርስቲያን ስናያት እንዲህ ምንም የሌላት ነው የምትመስለው። ግን የክርስቶስ አካሉ ስለሆነች በረቂቃ መላይ ያስጠብቃታል እና በዚህ ጊዜ ክርስቲያኖች ይህን ተረርተው ቤተ ክርስቲያን ሲመጡ በመላእክ የምትጠበቁ ቦታ መሆኗን ተረርተው ሲቆሙ፣ ሲቀመጡ፣ ሲናገሩ፣ ሲጸልዩ፣ ሲራመዱ ይጠነቀቁ ይገባል። ይሄን እንዳይረሱ። በዚያው ላይ እያንዳንዱ ክርስቲያን ሁለት ጠባቂ መልአክ አለው። ሁለት ምን ጠባቂ መልአክ፣ አንዱ የቀን አንዱ የሌሊት ነው። ስለዚህ ክርስቲያኖች፣ በኋላ አንቀጸ ጸሎት ላይ የምናነሳው ቢሆንም፣ ክርስቲያኖች ጠዋትና ማታ በማንኛውም ጊዜ ጸሎታቸውን ቤተክርስቲያን ላይ ያድርጉት፣ ቤተክርስቲያን ላይ ያድርጉት። ለምን ከተባለ ሌሊት ሊጠብቀን የሚመጣው መልአክ አስራ ሁለት ሰዓት ላይ ነው የሚመጣው። ሲመጣ የቀኑ ሲሄድ የቀኑ ትቶን ሲሄድ የሌሊቱ ሲመጣ እኛ ብቻችን ነው የምንሆነው። መላእክቱ ከምድር ከፍ ከሰማይ ዝቅ ብለው ነው የሚገናኙት። ስለዚህ ሰው ብቻውን ይሆናል ያኔ ማለት ነው። በዚህ ምክንያት ሰይጣን እንዳያሰናክለው ቤተክርስቲያንን ግን የሚጠብቁ የሌሊትና የቀን በጠቅላላ አንድ ሺህ ሁለት መቶ መላእክት ለዚህ ዓላማ የታዘዙ ስላሉ ቤተክርስቲያን ውስጥ መቶ ጠዋት የሚጸልይ ከሆነ ያደረው መላክ ሲሄድ ብቻውን አይሆንም። ለምን? የሌሊቱ መላእክት ቤተክርስቲያን የሚጠብቁት መላእክት ስድስት መቶ እሱንም ይጠብቁታል። ደግሞ ቀን ማታ ደግሞ መቶ እንዳሁኑ ማለት ነው መቶ እዚህ ሲማር ጸሎት ሲያደርግ ደግሞ የቀኑ ስለሚሄድ የሌሊቱ እስኪመጣ ድረስ የትኞቹ ይጠብቁታል? አው የቀኖቹ ማለት ነው እዚህም አይለዩት ቅዱሳን መላእክት ይጠብቁታል። ስለዚህ በመላእክት ጥበቃ ውስጥ እንደሚኖር አንድ ክርስቲያን በቤተ ክርስቲያን ውስጥ ማሰብ ይኖርበታል፣ እና ልዩ ለልዩ ሕይወትና አላማ የተጠራ እንደሆነ ማሰብ አለበት የሚል ስርዓት ሰርተውልናል። ይህንን ሁሉ እንድንገነዘበው እግዚአብሔር ማስተዋሉን ይስጠን።